አባቶች፣ እናቶች፣ ወንድሞች፣ እህቶች እግዚአብሔር የሚወዳችሁ ሕጻናት ጭምር የእግዚአብሔር ሰላም ከሁላችን ጋር ይሁን። እንደምን አላችሁልኝ? ለዚህ ሰዓት ያደረሰን የጊዜ ባለቤት የሀያላን ኃያል የልዑላን ልዑል የቅዱሳን ቅዱስ የክቡራን ክቡር የነገስታት ንጉሥ የጌቶች ጌታ የአማልክት አምላክ እርሱ የሰራዊት ጌታ እግዚአብሔር ከዘላለም እስከ ዘላለም በልብ መታሰቡ በቃል መነገሩ ከፍ ከፍ ይበል። ጥያቄ ሁለት የጀመርነው ትምህርት አለ። ይህም ከኦርቶዶክስ ውጭ ላሉ ሰዎች ይልቁንም ስልሳ ስድስቱን መጽሐፍ ቅዱስ ብቻ እንቀበላለን ለሚሉ በተለይም ደግሞ በፕሮቴስታንቱ ዓለም ሆነው የኦርቶዶክስን ቤተ ክርስቲያን አስተምሮ ለሚነቅፉ ሰዎች ጥያቄዎች ስላሉኝ ለእነዚህ መልስ እንዲሰጡኝ በመጋበዝ ነው እነዚህ መርሃ ግብሮች የጀመርኩት። ኦርቶዶክሳውያኑ ደግሞ በዚህ ውስጥ የራሳችሁን እውቀት ገንዘብ እንደምታደርጉበት ተስፋ አደርጋለሁ። የዛሬ ጥያቄ ሁለት ካለፈው ከተመለከትናቸው ናቸው። ይቀጥልና ኦሪት ዘፍጥረት ምዕራፍ አራት ላይ እንደርሳለን ። ዘፍጥረት አንድ እግዚአብሔር በስድስት ቀናት እንዴት ዓለም እንደፈጠረ፣ ዘፍጥረት ሁለት ከምን እንደፈጠራቸውና በሰባተኛው ቀን እንዳረፈ እንደቀደሰው፣ ዘፍጥረት ምዕራፍ ሶስት ደግሞ የሰው ውድቀትን አይተን፣ ይልቁን ደግሞ ኪሩቤል የተባሉት መላእክት መምጣታቸውን አይተን በጥያቄ አንድ መላእክት መቼ ተፈጠሩ የሚለውን ነበር ያየነው። የዛሬው ደግሞ ኦዲት ዘፍጥረት ምዕራፍ አራት ስለምን እንደሚነጋገርን እንደሚነጋገር እንስማና ጥያቄያችንን እንቀጥላለን። ዘፍጥረት ምዕራፍ አራት የሚነግረን አዳምና ሔዋን ቃይልና አቤልን እንደወለዱ ነው። ልክ ነኝ። ቃይልና አቤልን ወለዱ። ቃይልን ወለዱ። አቤልን ወለዱ። ይህን ይነግረንና ከዛ በኋላ ስለሆነው ነገር ሲነግረን ከብዙ ቀን በኋላ የሚል አለ። ቃየን ወይም ቃየል ከምድር ፍሬ ለእግዚአብሔር መሥዋዕት አቀረበ። አቤል ደግሞ እረኛ ስለነበረ እሱ ደግሞ ያቀረበው መስዋዕት ደግሞ ጠቦት እንደነበረ እናስተምራለን። ለማንኛውም ቃሉን አብረን እናንብብ። ዘፍጥረት ምዕራፍ አራት ከቁጥር አንድ ጀምሮ ያለውን ላንብብ። አዳምም ሚስቱን ሔዋንን አወቀ፣ ጸነሰችም፣ ቃይንንም ወለደች። እርሷም ወንድ ልጅ ከእግዚአብሔር አገኘሁ አለች። ደግሞም ወንድሙን አቤልን ወለደች። አቤልም በግ ጠባቂ ነበረ፣ ቃየንም ምድርን የሚያርስ ነበረ። ይሄ ነው ቁጥር አንድና ቁጥር ሁለት። አዳምና ሔዋን ማንን ወለዱ? ቃይልን ወለዱ፣ ከዛ አቤልን ወለዱ። አቤል ስራው ምን ነበረ? በግ ጠባቂ። ቃይል ስራው ምን ነበረ? መሬት የሚያርስ። መስዋዕት ሲያቀርቡ ከምናቸው አቀረቡ? ከሚሰሩት ስራ ቃየል ከምድር ፍሬ፣ አቤል ከጠቦቶቹ መካከል ሁሉም ሰው የሚያውቀው ታሪክ ነው። እግዚአብሔር የማን መስዋዕት ወደደ እና ተቀበለ? የአቤልን። የቃየልን ግን አልወደደውም፣ ምክንያቱም ጥሩ መስዋዕት አልሆነም ማለት ነው። ይህን ታሪክ ይዛችሁ ከዛ በኋላ ቃየል እንደተቆጣ እንመለከታለን። መቆጣት ብቻ አይደለም፣ ወንድሙ አቤልን በምድረ በዳ እንደገደለው መጽሐፉ ይነግረናል። ቁጥር አምስት ላይ የሚነግረን እግዚአብሔር ወደ ቃየንና ወደ መሥዋዕቱ ግን አልተመለከተም፣ ቃየንም እጅግ ተናደደ፣ ፊቱም ጠቆረ ይላል። ቁጥር ስምንት ላይ ቃየን አቤልና ወደ ሜዳ እንሂድ አለው። በሜዳም ሳሉ ቃየን በወንድሙ በአቤል ላይ ተነሳበት ገደለውም ነው የሚለው መጽሐፍ ቅዱስ። ይህ ታሪክ ልክ ነው? የፕሮቴስታንት ሊቃውንት አሁን ያነበብኩት የነገርኳችሁት ልክ ነው። እርግጠኛ ነኝ ሁሉም ሰው ይስማማል። ልክ ነው እንደምትሉኝ፣ እሺ መልካም። አሁን ስንት ሰዎች ቀሩ? በስልሳ ስድስቱ መጽሐፍ ቅዱስ አነጋገር ውስጥ ስንት ሰዎች ቀሩ? ሶስት ሰው። አንድ አዳም፣ ሁለት ሔዋን፣ ሶስት ቃይል። አይደለም እነዚህ ናቸው የቀሩት። ሌላ የቀራለ በስልሳ ስድስቱ መጽሐፍ ቅዱስ አነጋገር ሌላ የቀረሰዋለ የለም። አይደል? ጥሩ። ከዛ በኋላ ቃይልና እግዚአብሔር ሲነጋገሩ ተዋቸዋላችሁ። በቃ ሰው እንዳይገለኝ ምልክት አድርግልኝ ሲል ተቅበዝባዥ ትሆናለህ በቃ ይለዋል። እግዚአብሔር ምልክት አደረገለት። ከእናትና ከአባቱ ተለየ፣ ሄደ። እዚህ ጋር ለፕሮቴስታንት ስኮላርስ እና ሊቃውንትና በዛ እምነቱ ስላላቸው ሰዎች አንድ ታሪክ ልንገራችሁ። የእኛ በኦርቶዶክሱ ያለ፣ ለምንድን ነው መስዋዕት ያቀረቡት? መነሻው ምንድን ነው? አሁን ሪሰርች ሲሰራ በተለይ ለፒኤችዲ ለማስተርስ ቴሲስ እና ዲዘርቴሽን የምትሰሩ ሰዎች ካላችሁ የሪሰርቹ ባክግራውንድ አለ። ባክግራውንድ ኦፍ ድ ሪሰርች ምንድን ነው ባክግራውንዱ የሚል ነው። መልካም። አሁን እዚህ ጋር ቃየል አቤልን ለመግደል የሚነግረን ስልሳ ስድስት መጽሐፍ ቅዱስ መስዋዕቱን አልተቀበለለትም ነው። መስዋዕቱን ያልተቀበለለት እግዚአብሔር ነው። እሱ ግን ሄዶ የገደለው ወንድሙን ነው። ምን አገናኘው? እንዴት እንደምታስተምሩት እግዚአብሔር ይወቅ። እኛ መጽሐፍ አለን። እኛ መጽሐፍ አለን። እሱ ልነግራችሁ ነው። እኛ መጽሐፍ አለን። ይህን ሁሉም ይነግረን፣ ይህን ሁሉም ያስረዳልን፣ ይህን ሁሉም ያስተምረን፣ የተሸፈኑን የሚገልጥልን እምነቱ ምክንያቱም በኢትዮጵያ ያልተቋረጠ ስለሆነ ከእነ ትርጓሜው ከላይ ጀምሮ ሲፈስልን እስከ ዛሬ እንጠጣለን። ሌሎች ግን ወንድሞቼ በሌላም እምነት ያላችሁ አስተውላችሁ እንድተዋቸው ፈልጋለሁ። እነዚህን ነገሮች እግዚአብሔር መስዋዕቱን አልተቀበለም፣ ሄዶ ግን ወንድሙን ቃይልን አቤልን ገደለው። አይደለም ቃይል በሜዳ እንሂድ አለው፣ በምድረ በዳ ገደለው ይላል። ከዛ በኋላ የእግዚአብሔር ቃል የሚነግረን ምንድን ነው? እግዚአብሔር ቃይንን የተረገመ እንደሚሆን ተቅበዝባዥ እንደሚሆን ነግሮት፣ ቃይንም እግዚአብሔርን ኃጢአቴ ልሸከማት የማልችላት ታላቅ ናት፣ እነሆ ዛሬ ከምድር ፊት አሳደድከኝ፣ በፊትህም ከፊትህም እሰወራለሁ፣ በምድር ላይ ኮብላይ ኮብላይና ተቅበዝባዥ እሆናለሁ፣ የሚያገኘኝም ሁሉ ይገድለኛል ብሎ ለእግዚአብሔር ነገረው። ከዛ እግዚአብሔር እርሱን አለው እንግዲህ ቃይንን የገደለ ሁሉ ሰባት እጥፍ ይበቀልበታል። እግዚአብሔርም ቃይንን ያገኘው ሁሉ እንዳይገድለው ምልክት አደረገለት። ምን ምልክት አደረገለት? ከስልሳ ስድስቱ መጽሐፍ ቅዱስ ውስጥ ያለ ነገር የሚነግረን ነገር የለም። እኔ ዛሬ ግን የምጠይቃችሁ ዘፍጥረት 4 ቁጥር 18 ላይ 16 ላይ መጀመሪያ እንመልከት። ቃይንም ከእግዚአብሔር ፊት ወጣ ከኤድንም ወደ ምስራቅ በኖድ ምድር ተቀመጠ ይልና ትልቁ ጥያቄ ቁጥር 17 ላይ ያለው ነው የሚሆነው ምንድን ነው የሚለው ቃሉን አንበቡትላችሁ እዩት ዘፍጥረት ምዕራፍ አራት ቁጥር 17 እንዲህ ይላል አነበዋለሁ ቃይንም ሚስቱን አወቀ ጸነሰችም ሄኖህንም ወለደች ከተማም ሠራ የከተማይቱንም ስም በልጁ ስም ሄኖህ አላት። እሺ ጥያቄ ሁለት እንግዲህ ይሄ ነው። ምንድን ነው ጥያቄው? ገብቷቸዋል። ቃየን ከየት አምጥቶ ሚስት አገባ? ፕሮቴስታንት እምነት መሪዎች፣ ተመራማሪዎች ስለ እምነቱ የእምነቱ ተከታዮች አጠቃላይ ደግሞ ሌሎቻችሁም ይህም መልስ ስጡኝ። ኦርቶዶክስ ችግር የለብህም አሉህ። መጽሐፍት ስልሳ ስድስት ብቻ ብለህ አይደለም ያለው የተጻፉ የተቀመጡ አሉልን። እኛ ከአባቶቻችን የሚመጡ ደግሞ ሚስጥራት አሉ። እነሱን ሁሉ ከመንፈስ ቅዱስ የሆኑትን እንቀበላለን፣ ከመንፈስ ቅዱስ ያልሆኑትን ግን ገፍተን እንጥላለን። ስለዚህ መጽሐፉ ይነግረን። ስልሳ ስድስቱ መጽሐፍ ቅዱስ ውስጥ አዳምና ሔዋን ቃየንን ወለዱ፣ አቤልን ወለዱ። ቃየን ምድር ያርሳል፣ አቤል በግ ይጠብቃል። መስዋዕት አቀረቡ። እግዚአብሔር ወደ ቃየንና ወደ መስዋዕቱ አልተመለከተም። ቃየንም ተናደደ፣ ተበሳጨ። ከዛ ወንድሙን ና እንሂድ አለና ወደ ምድረ በዳ ከወሰደ በኋላ ገደለው። እቺ ሴት ከየት መጣች? የቃየን ሚስት በእኛ እንደውም ልንገራችሁና፣ ሁለት ናቸው በዝርዝሩ። እሱ አሁን አያስፈልጋችሁም። ጥያቄው ላይ ነው ያለሁት ከየት መጣች? እስኪ ንገሩ፣ እቺ ሴት ከየት ነው የመጣችው? ተዋልደዋል ከዛ በፊት በስተዋል እንዳትሉ ደግሞ ቁልፍ ነገር አለ። እሱም ቁጥር ሀያ አምስት ላይ እዛው ዘፍጥረት ምዕራፍ አራት ላይ ሴትን መቼ እንደወለዱ ይነግራቸዋል። ሴት ማለት ምትክ ማለት ነው። ምትክነቱም ለአቤል ነው። የአቤል ምትክ ነው። ቃይል ገዳይ ስለሆነ አልተፈቀደም፣ አልተወደደም። ቃሉን ተመልከቱት። ለማንኛውም ኦሪት ዘፍጥረት ምዕራፍ 4 ቁጥር 25 እንዲህ ይላል፣ አዳምም ደግሞ ሚስቱን አወቀ። ሚስት አዳም ሚስቱን አወቀ። አለችዋ ሚስት ማ ሄዋን ተጽፎልናል። ችግር የለም ሄዋን አለችው ሚስት። ስለዚህ አወቀ ማለት ግንኙነት አደረጉ። ከዛ በኋላ ወንድ ልጅ ወለደች ስሙንም ደግሞ ቃየን በገደለው በአቤል ፈንታ እግዚአብሔር ሌላ ዘር ተክቶልኛል ስትል ሴት አለችው። ሴት የሚለው አሁን እዚህ ጋር የጾታ አይደለም። ሴት ስም ነው የወንድ ስም ነው እኛ ሀገር ምትኩ እንደሚባለው አይነት ስም ምትክ እንደሚባለው አይነት ያለ ስም ነው። እነርሱ የራሱን የሀገሩን ስም አይወድም፣ ብዙ ጊዜ የውጭ ስም ስለሚያወጣ ይህም ደግሞ ደስ አይልህም። አንዳንድ ሰው ምትክ ማለት ነው ሴት። ስለዚህ አዳም ሚስቱን አወቀ ሲል ማን እንደሆነች ሁላችሁም አውቃችኋል። ሚስቱ ማነች? ሄዋነች። አለቀ። በነገራችን ላይ ሞደርን ስኮላርስ በጣም የሚያውሩት የተዛባ ታሪክ አለ። በዚህኛው ርዕስ አንመለከተውም፣ ስለ ሊሊዝ ሌላ ጊዜ እሱን እናነሳለን። ሌላ ጊዜ እናነሳለን። አሁን ግን ልብ በሉ። ቃይል አቤልን ገደለው። መጽሐፉ የሚነግረን ስልሳ ስድስቱ መጀመሪያ ቃየንን ወለዱ። ከዛ በኋላ አቤልን ወለዱ። ቃይል አቤልን ገደለው። ከዛ በኋላ ወደ ሜዳ እንውጣለው እዛ ገደለው፣ ተጽፎ እንደሚቀመጠው ከዛ በኋላ ግን መጽሐፉ ምንድን ያለን ቃየን ሚስት አገባ፣ ልጅ ወለደ እያለ ነው የሚነግረን። ሚስቱን አወቀ፣ ጸነሰችም ሄኖህን ወለደች። ዘፍጥረት 4 17 ስለዚህ ምን መልስ አላችሁ? በተለይ የኢትዮጵያ መጽሐፍ ቅዱስ ወይም ደግሞ የኢትዮጵያን አጠቃላይ መጽሐፍት ገሉን፣ ድርሳኑን፣ መልኩን ለማንቋሸሽ የተነሳችሁ ሰዎች መጀመሪያ ይሄንን እንደው መልስ አላችሁ ለመሆኑ። ስለዚህ የኢትዮጵያ ቤተክርስቲያን ምኑ መሆኗ እንድትመለከቱ ትፈልጋለሁ። እኛ ለዚህ እግዚአብሔር ይመስገን ተርጓሚያት አሉን። ገድለ አዳም ደግሞ የተባለ መጽሐፍም አለን። አሁን ብዙ ሰው የውጭው ዓለም እያየው ያለ እየተቀበለው ያለ አለ እና ከዚህ የተነሳ ለዚህ ነው የኢትዮጵያ ቤተክርስቲያን የተሟላ መጽሐፍት አሏት። እንደገና ደግሞ ትርጓሜም አላት። በመጀመሪያው ክፍል መግቢያ ትምህርት ላይ ስነግራችሁ እነ ማርቲን ሉተር ሶላ ስክሪፕቹራ ሲሉ ኖ ትራዲሽን የሚል ነው ዋናው ኮንሰፕቱ። 66 መጽሐፍ ቅዱስ ብቻ ብሎ ትራዲሽን፣ ይሄ ከአባቶች መጣ የሚባል ነገር አንፈልግም ነው ያሉት። ይህ ሁሉ ነገር ነው አብሮ የጠፋው። ጀርመኒ ላይ አያችሁ፣ በስለ አፍሪካ እነ ፍሬድሪክ ሄግል የሞደርን ሂስትሪ ፋደር የሚባልም ብሪቴን ውስጥ ያለ ሂስቶሪያን አፍሪካ ሀድ ኖ ሂስትሪ ይላሉ። አፍሪካ ምንም ታሪክ የላትም ለሌላ ዓለም የምትነግረው ይላሉ። አሁን ብዙዎቹ የአፍሪካ ሊቃውንት ደግሞ ኦራል ትራዲሽን እኮ አለን ወደሚል ነው። ምክንያቱም ሪትን የሆነ ዶክመንት ስለሌላቸው፣ ኢትዮጵያ ስትመጣ ግን ሪትን ዶክመንት አለ፣ ኦራል ዶክመንት አለ፣ ኦራል ትራዲሽን አለ፣ ሴክሬድ ትራዲሽኖች አሉ። ይሄ ዝም ብሎ ተራውን አይደለም። ባህል ብዙ ጊዜ ሳስተመር አንድ ሰው አልገባውም፣ ከዚህ በፊትም ብያቸዋለሁ። ባህል ዳይናሚክስ ነው። ባህል ዳይናሚክስ የሚሆነው የዓለማዊው ነው። የሃይማኖቱ ግን በዛው ይሄዳል። የማይቀር የማይቀር ነገር አለ። ስርዓት ይሆናል። የሃይማኖታዊ ስርዓት ነው። ባህል የምንለው እኮ የሚባል የሚደረግ ለማለት ነው እንጂ ይህ ዝም ብሎ ተራውን ነገሮች አይደለም። የሃይማኖት ነገሮች ናቸው። እነዚን ሃይማኖት ነገሮች የምንጠብቃቸው ናቸው ለዘላለም ይትባሃል እያልንም በየቦታው የምንጠራቸው እኛ ያሉን። ይሄ እንግዲህ ወደፊት በሰፊው እንማርበታለን። እግዚአብሔር ዕድሜና ጸጋውን ይስጠን። አሁን ግን ጥያቄው እንዳይዘነጋ እንጂ እንዴ ኬታ መጣ ሚስት ቃየን ኬት መጣች? እንጂ ሴት ተወለደች የሚል የለም እዚህ ጋር ነበረች የሚል የለም። ወይስ ሌላ ፍጥረት አለ ብላችሁ ታስባላችሁ? ሌላ ቦታ አሉ የተፈጠሩ ሰዎች። ምክንያቱም አንዳንዴ በውጭ ዓለም ሲፈላሰፉ ብዙ የሚያወሩት ነገር አለ። አሁን የኖህን የጥፋትዋን እኮ አይቀበሉም። በውጭ ሀገር ያሉ የሞደርን የፕሮቴስታንት ስኮላርስ እኮ አይቀበሉም ታውቃላችሁ። ፊክሽን ነው እኮ ነው የሚሉት ፊክሽን ነው ይላሉ። አንዳንዶቹ ደግሞ ኮፒ የተደረገ ነው፣ ኬት ከጊልጊሜሽ፣ ኤፒክ ኦፍ ጊልጊሜሽ የሚባል አለ ባቢሎን፣ የጥንት ከዛ የተወሰደ ነው ብሎ ያስባሉ። መጽሐፍ ቅዱስን በቃ ዜሮ ለማድረግ ጀርመኒ ውስጥ ስለ መጽሐፍ ቅዱስ ሳስተምር እነግራቸዋለሁ። መጽሐፍ ቅዱሱን ራሱ እንዴት እንደከፋፈሉት፣ ይህንን እከሌን የጻፈው ይህን ሙሴን የጻፈው እኮ አይሉም አይቀበሉም እኮ ሞደርን ስኮላርስ፣ ሙሴን የጻፈው ይሉ አይቀበሉም። ወዴት እንደምትሄዶቅ ጀርመኒ ወይም ደግሞ ሌሎች አውሮፓ ሀገሮች፣ ለምንድን ነው የፕሮቴስታንት እምነት እየተዉ እንደገና ወደ አለማመን የሄዱት? ይሄ ነው ንደው ንደው አፍርሰው አፍርሰው አሁን ደግሞ ወደ አፍሪካ መጥተው ማፍረስ በተለይ ኢትዮጵያ ገድሉን ማጥፋት ድርሳናቱን መጥፋት፣ ከዛ ወደት ሊቀጥሉ ነው? መጽሐፍ ቅዱስ ላይ ሊመጡ ነው። መጽሐፍ ቅዱስን ሊያጠፉ፣ ታሪክ ሊያጠፉ፣ ባህል ሊያጠፉ፣ ማጥፋት ነው። አፍሪካን ዜሮ ማድረግ ነው። ጭልጭል የምትል ኢትዮጵያ የምትባላለች ሌላው ሂስትሪ የለውም ተብሎ ጭልጭል የምትላለች። ስለዚህ ሊያጠፉልን እንጂ ሌላ ነገር የለውም። ስለዚህ የፕሮቴስታንት ሊቃውንት ይህን ነገር አስባችሁታል? መቼም ስትማሩ ስለ አፍሪካ ዲኮሎናይዝድ ኤፒስቲሞሎጂ ኮንሰፕትን የምትማሩ ይመስለኛል። ኤፒስቲሞሎጂ ዋን ኦፍ ዘ ብራንች ኦፍ ፊሎሶፊ ነው። ኤፒስቲሞሎጂ ኖሌጅ ማለት ነው። ኤፒስቲሞሎጂ ማለት ዲኮሎናይዝድ ኖሌጅ ነው ኮንሰፕቱ። ምክንያቱም ሎካል ኖሌጅ፣ ትራዲሽናል ኖሌጅ አሉ፣ ኢንዲጂነስ ኖሌጅ አሉ በተለያየ ቦታ። በኢትዮጵያ ደግሞ እነዚህ ሁሉ ተቀምረው ተዋህደው ተቀምመው የተዘጋጁት እንዳልኳችሁ በቅድስት የኢትዮጵያ ቤተክርስቲያን ውስጥ ነው። ይሄው እንግዲህ መጽሐፉ 66 መጽሐፍ ቅዱስ ነው የምትቀበሉት። እንማማር ንገሩኝ፣ ከየት ሚስት አምጥቶ ቃየን አገባ? እኛ አለን ብያቸዋለሁ። ትርጓሜ ያለን በትርጓሜ ተቀምጦልናል። አሁን ይህን ስናገራ ነው ሰው ሊደነግጥ ይችላል። ቃየል እንደዚህ ነበረች። አቤልና ቃየል እንደዚህ ሲወለዱ መንታ መንታ ነው፣ ሉድ የምትባላለች አቅሌማ የምትባላለች። ይሄ የኛ ትምህርት ነው። በፕሮቴስታንት ይህ ትምህርት የለም። ስለዚህ ለእሱ ምን ይሆንበታል? ያልሰማው ነገር ነው፣ ይደነግጣል። ይሄ መምህር ዘበነ ኬት ነው የሚያመጣው ይላል። ለምን ስለሌለው ማለት ነው፣ ስለማያውቀው ማለት ነው። ስለዚህ በዚህ መልክ ነው እንግዲህ መማማር ያለብን ኦርቶዶክሳውያን። ያላችሁበትን እምነት ወቁት፣ ቤተክርስቲያናችሁን ወቋት፣ ሚስጥራችሁን ወቁ፣ ተረዱ እና ለማንኛውም ጥያቄ ሁለት መልስ እጠብቃለሁ። ቃየል ከየት መጣ? ከስልሳ ስድስቱ መጽሐፍ ቅዱስ ውስጥ አውጣና አሳየኝ። ከስልሳ ስድስቱ መጽሐፍ ቅዱስ ውስጥ አውጭና አሳየኝ። ይህ ትምህርት ገና አይቆምም፣ እየቀጠለ ነው የሚሄደው። ብዙ ነገሮች ነው የምንማማረው። እግዚአብሔር ይመስገን ይህን ጊዜ ለሰጠን፣ ስሙ የተመሰገነ ይሁን። ስለዚህ የዛሬው ጥያቄ ይሄ ነው እቺ ሴት ተፈጠረች የሚል አንድም ቦታ የለም። ቃይል ሄደና ሚስት አገባ ሄኖ ብሎ ልጅ ወለደ። ከተማውን በዛ ስም መሰረተው። ከዛ እየቀጠለ ዘሩን ይነግራቸዋል። ከዛ በኋላ እሺ ተዋለዱ። እቺ ሴት ግን ኬት መጣች? በ66 መጽሐፍ ቅዱስ መልስ አላችሁ? ለመላእክት መልስ እንደሌላችሁ ለዚህም መልስ የላችሁም። ስለዚህ የኢትዮጵያን ቤተክርስቲያን ባታከብሯት ባትሰድቧት ምን አለበት? ባታከብሯት ባትነቅፏት ምን አለበት ባትቀበሏት ባታንቋሸሿት ምን አለበት? እንደው ደሞ ገና ምንም እውቀት የሌለው ደሞ ሰው ምንም፣ እኔ እንደውም ሊቃውንቱ ነው የምጠይቀው። ይሄ ምንም እውቀት የሌለው ሰው ለምንፍቅና ምን ማይደርስ፣ ለክደት እንኳን ለክደት ሊሆን ይችላል፣ ለምንፍቅና ምን ምንፍቅና፣ ምክንያቱም እውቀት ይጠይቃል። ስለዚህ ለዛ እንኳን ያልደረሰ ሰው ዝም ብሎ ተነስቶ የኢትዮጵያ ቤተክርስቲያን ሲናገር ነገሩ ስምንተኛው ሺህ ስለሆነ አዲስ ነገር አይደለም። እናንተ ግን እስቲ መልስ ስጡኝ። ኦርቶዶክሳውያን መንፈሳዊ ሀብታሞች እንደሆናችሁ አወቃችሁ። እድሜ ለአባቶቻችን፣ በረከታችን ይድረሰን። እድሜ ለእናቶቻችን፣ በረከታችን ይድረሰን። ያልተቋረጠው ያ ምንጭ ውሃው ዛሬም ድረስ በዚች ቤተ ክርስቲያን እየፈሰሰ የህይወት ውሃን እየጠጣን ከወዳችን የህይወት ውሃ ይፈልቃል እንዳለ ዮሐንስ ወንጌል ምዕራፍ ሰባት እንደዛ ነው። በእኛ ዘንድ ያለው ጥያቄ ሶስት ይቀጥላል ጥያቄ ሶስት ይቀጥላል። እሱ ደግሞ ወደ እምነት እመጣለሁ። በእምነት ውስጥ ስላሉ ያድርሰን። ትምህርቱ ግን ለሁሉም ይሰማ፣ አዳርሱት ትውልድ እንዲማርበት ፍሬም እናፍራበት። ስለ አንዱ ፈንታ ሰላሳ ስድሳ መቶ የአማረ ፍሬ እንድናፈራ እግዚአብሔር እርዳን። የአብርሃም ምልጃ አይለየን በቀኝ በግራ ትቁምላችሁ ከፊት ትምራችሁ ከኋላ ትከተላችሁ። በልቡናችን ከልጇ ጋር ነግሳ ለዘላለም ትኖር። የመላእክት ጥበቃ የነቢያት የሐዋርያት፣ የጻድቃን፣ የሰማይታት ረድኤት በእኔም በባሪያው በእናንተ ላይ አድሮ ይኖርልን። በዚህች እምነት ያደረገን እግዚአብሔር ስሙ የተመሰገነ ይሁን። ጥያቄው የዛሬም ነበረ። አቤል ተገደለ። ማገደለው ወንድሙ ቃይል። አባትና እናታቸው እነማን ናቸው? አዳምና ሄዋን ከዛስ እነዚህ አራቱ ብቻ እንዳሉ ነው የሚነግረን። ስንት ቀሩ? ሶስት። ምክንያቱም ማሞተ አቤል እንደ 66 መጽሐፍ ቅዱስ አነጋገር። ከዛስ ቃየን ምን አረገ? ሚስት አገባ። እቺ ሴት ከየት መጣች? አንድ እግዚአብሔር ሌላ ፍጥረት አለው ፈጥሯል? ወይስ እቺ ከየት መጣች? ስለዚህ የግድ የተሟላችው የኢትዮጵያ ቤተክርስቲያን ለዓለም ታስፈልገዋለች። እንደዚህም ደግሞ የአምላክ ፍቃድ ይሁን። ልዑል እግዚአብሔር ይባርካችሁ፣ ፊቱንም ያብራላችሁ። ሰላም ሁኑልኝ። አሜን።